ዜና ይስጥልን ውድ የኢትዮ ከረንት የኢትዮ ገጽ ተከታዮችና ና አድማጮች እንደምን አላችሁ? ለእለቱ የተመረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ግብፅና አሜሪካ በአባይ ውሃና በአፍሪካ ቀንድ ጉዳይ በካይሮ ምክክር አደረጉ። በዛሬው እለት በካይሮ ስትራቴጂክ ዲያሎግ ኦን አፍሪካ በሚል ርዕስ አሜሪካና ግብፅ በስብሰባ አድርገዋል። በዚህም ጉዳይ የስብሰባ ያመሩት የግብፅ የውጭ ጉዳይ ሚኒስትር በደር አብድላቲ እና የፕሬዚዳንት ትራምፕ አፍሪካ የመካከለኛው ምሥራቅ ልዩ አማካሪ ማሳድ ብሎስ ናቸው። በስብሰባው ላይ የአሜሪካ አስተዳደርና ሀብት ሚኒስትር ምክትል ሚኒስትር የሆኑን ማይክ ሬጋስን ጨምሮ በአፍሪካ የአሜሪካ ባለስልጣን ተሳትፏል። በዚህም ጉዳይ ዜና ትንታኔያችን አካተናል። የኤርትራው ፕሬዚዳንት ኢሳያስ አፈወርቅ አብርሃ ልኡካቸው ለአምስት ቀናት የፈጀው አመርቂ ነው ሲሉ መንግስታቸው የገለጹት የግብፅ የስራ ጉብኝት ካጠናቀቁ በኋላ ነው። ፕሬዚዳንት ኢሳያስ በቆይታቸው ከግብፅ አቻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር ሰፊው ውይይት አድርገዋል። በዚህም የዜና ትንታኔያችን አካተናል። ያን ግብፅ የኢራቅ ጣፋንታ ሊገጥማት ይችላል በሚል እሳቤ ቱርኪን በመውቀስ ፍራቻቸውን እየገለጹ ነው። ግብፅ የቱርክ ወቀሳ መነሻ ሆነው ቱርክ ከትናንት ቤስዳ ከኢራቅ ጋር የተፈራረመችው ታሪካዊ ስምነት ነው። በዚህም ጉዳይ ዜና ትንታኔያችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይብ አድርገውን እንዳይረሱ። ወደ እለቱ የመጀመሪያ ዜና ትንታኔያችን ስናል። ግብፅና አሜሪካ በአባይ ውሃ በአፍሪካ ቀንድ ጉዳዮች በካይሮ ምክክር አደረጉ። በዛሬ ዕለት በካይሮ ስትራቴጂክ ዲያሎግ ኦን አፍሪካ በሚል ርዕስ አሜሪካና ግብፅ በስብሰባ አድርገዋል። በስብሰባ የመሩት የግብፅ የውጭ ጉዳይ ሚኒስተር በድር አብድላቲ እና የፕሬዚዳንት ትራምፕ አማካሪ የመካከለኛውን ምስራቅ አፍሪካ ልዩ አማካሪ ማሶር በሎስ ናቸው። በስብሰባ ላይ አሜሪካ አስተዳደር ሀብት ሚኒስተር ምክትል ሚኒስተር የሆኑት ማይክ ሬጋስን ጨምረው የአሜሪካ ባለስልጣን ተሳትፈዋል። በስብሰባው ላይ በአጀንዳነት በቀረቡ ጉዳይ መካከል የሱዳን ሊቢያና፣ ሳህል ላይ አፍሪካ ቀንድ የግብፅ የውሃ ሚኒስተር ማለትም የአባይ ውሃ ጉዳይ እንደሚገኝበት ተገልጿል። የግብፅ የውጭ ጉዳይ ሚኒስተር በነዚ አጀንዳ ላይ ሰፋ ያለ ማብራሪያ አክለው ለአሜሪካ ባለስልጣን ያቀረቡ ሲሆን በተለይ ሱዳን በሚመለከት ሀገራቸው ለሱዳን አንድነት መረጋጋትና መንግስታዊ ተቋማት እውቅና እንደምትሰጥ አስታውቀዋል። የተኩስ አቁም ስምምነት እንዲደረግና ሰብአዊ እርዳታ እንዲቀርብ እንዲሁም በሱዳን ውስጥ በአጠቃላይ ፖለቲካ ሂደት እንዲጀመር ድጋፍ እንደምትሰጥ የጠቀሱ ሚኒስተሩ ለዚህም የተጀመረው አራትዮሽ የሰላም ጥረት አካል መሆኑ አስረድተዋል። በቅርቡ ባልፋሽር የተፈጸመው ግድያ አጥብቀው እንደሚያወግዙ ያስረዱት ሚኒስትር በአጠቃላይ በአፍሪካ ቀንድ በተመለከተ ደግሞ ግብፅ፣ አካባቢ የማተራመስ ፖሊሲ የላትም ሲሉ ተናግረዋል። ይልቁን በቀጠናው ሰላምና ልማት መረጋጋት እንዲሰፍን የበኩሏ ሚና እንደተጫወት እንደምትገኝ ጠቅሰው የሁሉም ቀጠና አገራትን ግዛታዊ አንድነትና ሉዓላዊነት መከበር አለበት በሚል አቋም እንዳለባትና ችግሮ ችግሮች በውይይት በሰላማዊ መንገድ መፈታት እንዳለባቸው የምታምር መሆኗን ተናግረዋል። ይሁን በተመለከተ ሲናገሩ ደግሞ አባይ ወንዝ ለግብጽ ህልውና ጉዳይ ነው። ግብጽም ከሁሉም የአባይ ተፋሰስ አገራት ጋር በጋራ ጥቅም የተመሰረተ ትብብር ለማድረግ ፈቃደኛ ናቸው ብለዋል ያሉት ሲሆን ትብብሩም አለም አቀፋዊ ህግን በተለይ አንዱ ሌላውን የማይጎዳ መልኩ መሆን እንዳለበት

የሚጣረስ መሆኑ የገለጹ ሚኒስትሩ አቅራቸው ይህን አጥብቃ እንደምትቃወም ለአሜሪካ ባለስልጣን አስረድተዋል። ንግግራቸው ሲቀጽሉ ግብፅ ኢትዮጵያ በኩል እየተከናወነ ያለው ጉዳይ በቅርብ እየተከታተለች ነው ብለዋል። የውሃ ዋስትና ለማስከበርም በተባበሩ መንግስታት ድርጅት ቻርተርና ዓለም አቀፋዊ ህግ በሰፈረው መሰረት አስፈላጊ እርምጃ ተወስዳለች በማለት ተናግረዋል። ፕሬዚዳንት ትራምፕ ከፍተኛ አማካሪ ማሳድ ቡሎስ በበኩላቸው በግብፅና በአሜሪካ መካከል ጥልቅን ዩነ መፈጠሩን አድርቀዋል። ግብፅ ለአፍሪካ ቀንድ መካከለኛ መስራት ሰላም ማረጋጋት ወሳኝ ሚና እየተጫወ ቦታ የመሆኑ ገልጸው አሜሪካ ይህንን ሀሳብ እንደምትጋራም አስታውቀዋል። ግብፃውያን ግብፅ የኢራቅ እጣ ፈንታ ሊገጥማቸው ይችላል በሚል እሳቤ ቱርክን በመውቀስ ፍራቻቸውን የገለጹ ነው። የግብፅ የቱርክ ወቀሳ መነሻ ቱርክ በትናንት ቤስዳ ከኢራቅ ጋር የተፈራረመቸው ታሪካዊ ስምነት ነው ተብሏል። ቱርክ ከኢራቅ ጋር የተፈራረመቸው ታሪካዊ ስምነት መነሻዊ መሰረታዊ ቱርክ መነሻ ሉዓላዊ ግዛት አድርጋ ወደ ኢራቅ የሚፈሰው የጤቅሮስና የፍራጠስ ወንዞች ናቸው። የቱርክ አባት የሚባለው በፊልድ ማርሻል ሙስጠፋ ከማል አቱታኪን ታኪን ሀሳብ አመንጭነት የተጀመረው የጤቅሮስና ኤፍራጠስ ወንዞች ገደብ ለልማት መዋል ውጥን በሁለቱም ወንዞች ላይ ለ22 ግድቦች የመገንባት ዓላማ ያዘ ሲሆን ነዳጅ ያላቸው ሀገራት ነዳጅ ቀርተው ኢኮኖሚያቸው ካላደለሙ እኛም ለሉዓላይ ግዛት ውስጥ ያለን ወንዝ ገድበን ውሃ ለማልማት ከመዋል የትኛው ምድራዊ ኃይል ልንከለክለን አይችልም በሚል የሱሌማን ዴቢሌ ጠንካራ አቋም ታክሎበት ወደ ስራ የተገባ በሁለቱም ወንዞች ግድብ የመገንባት አሁን ላይ በጤቅሮስ ወንዝ ላይ ስድስት ግድቦች የተገነቡ ሲሆን የጤቅሮስ ወንዝ ገባር በሆኑ ወንዞች ላይ አስራ ግድቦች መገንባታቸው መረጃዎች የሚያሳዩ ሲሆን ኤፍራጠስ ይህ ግድቦች ደግሞ አምስት ግድቦች ተገምተው ስራ ላይ ናቸው። የጤቅሮስ ኤፍራጠስ ወንዝ ውሃ መዳረሻ የሆነችው ኢራቅ ለበርካታ ዓመታት የቱርክ እርምጃ ስትቃወም የኖረች ሲሆን በ ዓመት ቱርክ ብሔራዊ ጥቅ ባከበረ መልኩ የውሃ መጋር ስምምነት ፈርሞ የነበረ ሲሆን ኢራቅ ከትናንት በስቲያ ለቱርክ ነዳጅ ሰጥታ ውሃ ልትቀበል ከቱርክ ጋር ስምምነት ተፈራርማለች። ይህ ስምምነት ለቱርክ ታሪካዊ ስምምነት ነው። ስምምነቱም ባጭሩ የሚናገረው የሚከተሉትን ነው። ኢራቅ ነዳጅ ወደ ቱርክ ስትልቅ ነዳጅ የሚያወጣው ዋጋ በዶላር ተሰልቶ እዛው ቱርክ ውስጥ ባንክ ይቀመጣል። በኢራቅ የሚደረገው የውሃ አስተዳደር ስራዎች መሰረተ ልማት ለማዘመር ባንኩ ቁጭ ባለው ገንዘብ መጠን ጨረታ ይወጣል። ጨረታውም ቱርክ ውስጥ ያሉ ኩባንያዎች ብቻ እንዲወዳደሩ ተደርጎ ጨረታ ያሸነፈው የቱርክ ተቋም ኢራቅ ውስጥ ስራ እንዲሰራ ይደረጋል። ነዳጅ ተሽጦ በቱርክ ባንኮች የተቀመጠው ገንዘብ ወጪ ተደርጎ ጨረታው ካላሸነፈ ለቱርክ ተቋም ይከፈላል። ባጭሩ ከኢራቅ ነዳጅ ይላካል፣ በተሸጠው ብር ቱርክ ውስጥ ባንክ እንዲቀመጥ ይደረጋል። ጨረታ ያሸናፈው የቱርክ ተቋም የብሩ ተካፋይ ይሆናል። ከቀኝ ኪስ አውጥቶ ወደ ግራ ኪስ የማስገባት ያለው ይህም የቱርክና የኢራቅ ስምነት የሰየሙት ግብጾች እና የሰሙት ግብጾች ፈስ ያለበት ዝላይ አይችልም እንደሚባለው ሁሉ የአገር አገሬ ሰው ሬሲፕ ጣይብ ኤርዶሃን ለሙሲል አገራት እውነተኛ ታጋይ ቢሆን ኖሮ በሁለቱ ወንዞች ላይ ግድብ እያስገነባ ኢራቅ አጣብቅኝ ውስጥ ገብታ ኢራቅ ሀብትን ለመዝረፍ ውል ባልፈረመ በማለት ለኢራቅ ያለ ለቀሱ መስለው የእኛን ዕጣ ፋንታ ያው ነው አይነት ቱርክን መውቀስ ለራሳቸው እያለቀሱ ነው። እኔ በግሌ ግብፅ በኢራቅ ብዙ ትማራለች ብዬ ማሰብ ሲሆን የምትማራው ግን ግብፅ የሚሄዱ ሶስት ወንዞች ላይ ኢትዮጵያ ቀበቷ ጠበቅ አድርጋ የቱርክ አይነት ተከታይ ግድቦች መገንባት ስትችል ብቻ ነው እያሉ ኢትዮጵያ የቱርክ ፈለግ ተከትላ ወደ ግብፅ የሚሄዱ ወንዞች ቱርክ ያደረገችውን አይነት ማድረግ ከቻለ ጊዜ ይፈጃል እንጂ ይሆናል። ግብፅ ለኢትዮጵያ የባህር በር ጥያቄ ሆነም ለሌላ ኢትዮጵያ ብሔራዊ ጥቅም ፍላጎት እኔ ጠበቅ ላልሁን የምትለው ጊዜ ሩቅ ብቻ አይደለም። በኢትዮጵያ ብሔራዊ ጥቅምና ፍላጎት ላይ ጋሬጣ በመሆን ሚናዋን ትንታ ኢትዮጵያ ብሔራዊ ጥቅም ወደ ማክበር ትመለሳለች እምነት እንደሚኖረኝም አያጠራጠርም። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ልኡካቸው ለአምስት ቀን የፈጀው አመርቄ ነው ሲሉት መንግስት ጋቸው የገለጸው ግብፅ የስራ ጉብኝነት አጠናቀቅ ከተመለሱ በኋላ ነው። ፕሬዝዳንቱ ኢሳያስ በቆይታቸው ከግብጻቻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር ሰፊ ውይይት አድርገዋል። ውይይቱም በሁለቱ ሀገራት መካከል ያለው የጓደኝነትና የትብብር ግንኙነት ማጠናከር እንዲሁም በክልላዊ ጉዳይ በቀይ ባህርደንና ዙሪያ ባላቸው የጋራ አመለካከት ላይ ያተኮረ ነበር ተብለዋል። ፕሬዝዳንቱ በግብጽ በነበራቸው ቆይታ ታላቁ የግብፅ ሙዚየም ግራንድ ኢጂፕሽያን ሙዚየም ምርቃት ስነ ስርዓት ላይ ተገኝተዋል ከጉብኝታቸው መጠናቀቅ አስቀድሞ ከግብፅ ቴሌቪዥን ካይሮ ኒውስ ጋር ቃለ ምልልስ ያደረጉ ሲሆን ፕሬዚዳንት ኢሳያስ አፈወርቂ አብራ የቀጠናው ሀገራት ውስጥ ችግሮች በመተንተን ሰፊ ማብራሪያ ሰጥተዋል ፕሬዝዳንት ኢሳያስ በንግግራቸው እንደ ሶማሌ ኢትዮጵያና ደቡብ ሱዳን ያሉ ሀገራት ውስጥ ችግሮች በቀላሉ ወደ ቀጠናው አለም አቀፋዊ ችግሮች እንደሚቀየሩ አስረድተዋል። ወደ ኢትዮጵያ ስናመጣ ላለፉት ሰላሳ ዓመታት ያየነው ሁኔታ የብሔር ክፍፍሎችና አለመረጋጋት ስንመለከት ይህ ሀገር ውስጥ ችግር ብቻ ሳይሆን የቀጠናው አለም አቀፋዊ ማህበረሰብ ችግር ይሆናል ሲሉም ተናግረዋል። አክለውም የሶማሌ አለመረጋጋት ሆነ የደቡብ ሱዳን እርስ በርስ ጦርነት የሀገር ውስጥ ጉዳይ ብቻ ሆኖ እንደማይቀር ገልጸዋል። በመጨረሻ ፕሬዝዳንት ኢሳያስ የቀጠናው ሀገራት ሰላም ጸጥታ ለማስፈን እንዲሁም ጎጂ ሆኖች የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገባ አጽንኦት